ሰልፍ አለማግኘት ወይም ደግሞ ለረጅም ጊዜ ስልክን በአልጋ ላይ ሆኖ መነካካት የደም ግፊትን ለመጨመር ይዳርጋል። ከመቶ ሰማንያ በመቶ ሀያ በላይ ከሆነ ደግሞ የደም ግፊት ከፍተኛ ሁኔታ ውስጥ እንዳለ ይናገራል። ወይም ደግሞ ሃይፐርቴንሽን ክራይሲስ ይባላል። ወዲያውኑ የህክምና እርዳታ ያስፈልገናል። ዝምተኛው ገዳይ ሲባል ሰምታችሁ ታውቃላችሁ? ዛሬ ስለ አንድ በጣም አስፈላጊና ብዙዎቻችንን ስለሚመለከት የጤና ጉዳይ እንነጋገራለን። እሱም የደም ግፊት በሽታ ነው። የደም ግፊት በሽታ በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ሰዎችን የሚያጠቃ ዝምተኛ ገዳይ በመባል የሚታወቅ የጤና ችግር ነው። ብዙውን ጊዜ ምንም ምልክት ስለሌለው ሰዎች ሳይታወቃቸው ለረጅም ጊዜ ሊቆዩ ይችላሉ። ግን አትፉ የዛሬው ቪዲዮ የደም ግፊት ምን እንደሆነ፣ እንዴት እንደሚከሰት እንዴትስ መከላከል እንደሚቻል፣ በትክክልስ እንዴት መለካት እንዳለብን በቤት ውስጥ እንዴት መቆጣጠር እና ታማሚዎች ሊኖራቸው የሚገባውን የአናኗሪ ሁኔታ በዝርዝር ያብራራልናል። እንኳን ወደ ቤተ ጤና ዩቲብ ቻናል በሰላም መጣችሁ። እኔ አዳንሽ መሀሉ ይባላለሁ የመድኒት ባለሙያ ና የህብረተሰብ ጤና ሳይንስ ባለሙያ ነኝ። ዛሬ ስለ ደም ግፊት በሽታና ስለመከላከያ መከላከያ መንገዶቹ እናያለን። ቀለል መንገድ ቤት ውስጥ ባሉ ነገሮች እንዴት መቆጣጠር እንደምንችልም እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ክፍል አንድ፣ የደም ግፊት በሽታ ምንድን ነው የሚለውን ነገር ስናይ የደም ግፊት ወይም ብለድ ፕሬዠር፣ ደም በደም ስሮቻችን ግድግዳ ላይ የሚፈጥረው ግፊት ማለት ነው። ልባችን ደምን ወደ ሰውነታችን ሲያስወጣ ደም በደም ስሮቻችን ውስጥ ይጓዛል። ይህ በሚሆንበት ጊዜ በደም ስሮቻችን ግድግዳ ላይ የሚፈጠር ግፊት አለ። ስለዚህ የደም ግፊት ሁለት አይነት ቁጥሮች ሲኖሩት የላኛው ቁጥር ወይም ደግሞ ሲስቶሊክ ፕሬሸር የሚባለው ልብ ደምን ሲያስወጣ የሚፈጠረው ከፍተኛ ግፊት ነው። ሁለተኛው ደግሞ የታችኛው ቁጥር ወይም ዲያስቶሊክ ፕሬሸር የሚባለው ነው ልብ ደምን ካስወጣ በኋላ ሲያርፍ የሚፈጠረው ግፊት ማለት ነው። የደም ግፊት በሽታ ወይም ሃይፐርቴንሽን የሚባለው 130 በ80 ወይም ከዚያ በላይ ሲሆን ነው። ይህ በአብዛኛው ሁለትና ከሁለት ቀን በላይ በተደረጉ ምርመራዎች የሚረጋገጥ ነው። ለምንድን ነው የደም ግፊት አደገኛ ነው ብለን የምንለው? ከፍተኛ የደም ግፊት የደም ስሮችን በማድከምና በመጉዳት ወደ ከባድ የጤና ችግሮች ሊያመራ ይችላል። እነዚህም የልብ ድካም፣ ስትሮክ፣ የኩላሊት በሽታን፣ የአይን እይታ ችግር እና ሌሎችም ይገኙበታል። ብዙውን ጊዜ ምንም ምልክት ስለሌለው ሰዎች እስኪባባስ ላያውቁት ይችላሉ። ለዚህም ነው ዝምተኛው ገዳይ የሚባለው። ለዚህ ነው መደበኛ ምርመራ ማድረግ እጅግ በጣም አስፈላጊ ነው የሚባለው። የደም ግፊት መጨመር በብዙ ምክንያቶች ሊመጣ ይችላል። በዘር የሚተላለፍ፣ የተመጣጠነ የምግብ እጥረት፣ በተለይ ጨው የበዛበት ምግብ፣ የአካል ብቃት እንቅስቃሴ አለማድረግ፣ ውፍረት፣ ሲጋራ ማጨስ፣ አልኮል ከመጠን በላይ መጠጣት እንዲሁም ጭንቀት ይገኙበታል። ከእድሜ መጨመርም ጋር ተያይዞ የደም ግፊት የመጨመር እድሉ ይጨምራል። ስለደም ደም ግፊት ይህን ያህል ካየን እንዴት መከላከል እንችላለን የሚለውንም እንይ የደም ግፊትን አብዛኛው ልንረዳ የሚገባው ነገር ቢኖር ብዙዎቹ የመከላከያ ዘዴዎች የአኗኗር ዘይቤ ለውጦች ናቸው። ስለዚህ ሁሉም ሰው የደም ግፊትን ለመከላከል በቤት ውስጥ የአኗኗር ዘይቤውን መለወጥ አለበት። እነዚህ ተግባራዊ ማድረግ የደም ግፊት የመጋለጥ እድልን መቀነስ ይቻላል። የመጀመሪያው ልብ ልንለው የሚገባው ነገር ጤናማ አመጋገብ ነው። በተለይ በተለይ የጨው መጠን መቀነስ ጨው የደም ግፊትን ከፍ ከሚያደርጉ ነገሮች አንዱ ነው። በቀን የሚወሰደው የጨው መጠን ከአምስት ግራም በታች መሆን አለበት። እነዚህ የተዘጋጁ ምግቦችን፣ የታሸጉ መጠጦችን፣ ፈጣን ምግቦችን ማስወገድ ያስፈልጋል። በምትኩ ምግቦችን በቅመማ ቅመም ማጣፈጥ ይቻላል። ሌላኛው ደግሞ የፖታሺየም መጠንን መጨመር ልብ ሊባልበት የሚገባ ነገር ነው። ፖታሺየም በሰውነት ውስጥ ያለውን የጨው መጠን ሚዛን ለመጠበቅ ይረዳል። በፖታሲየም የበለጸጉ ምግቦች እንደ ሙዝ፣ አቮካዶ፣ ስፒናች፣ ድንች፣ ቲማቲም እና አሳ ናቸው። በአጠቃላይ አትክልትና ፍራፍሬዎችን አብዝቶ መጠቀም እጅግ በጣም አስፈላጊ ነው። ሌላኛው ደግሞ ጥራጥሬዎች ናቸው። እንደ ስንዴ፣ ቡናማ ሩዝ፣ አጃ የመሳሰሉትን መመገብ ለልብ ጤና በጣም ጠቃሚ ነው። በተጨማሪም ዝቅተኛ የቅባት መጠን ያላቸውን የወተት ተዋጽኦችንም መምረጥ ያስፈልጋል። ከፍተኛ የስኳር መጠን ያላቸውን ምግቦች ደግሞ በጣም መቀነስ ያስፈልጋል። እና የታሸጉ ነገሮችን መቀነስ እጅግ በጣም አስፈላጊ ነው። ሁለተኛውና ዋነኛው ደግሞ የአካል ብቃት እንቅስቃሴ ነው። ቢያንስ በሳምንት 150 ደቂቃ ስፖርት መስራት ያስፈልጋል ወይም በቀን 30 ደቂቃ ለአምስት ቀናት ኤክሰርሳይዝ ማድረግ ያስፈልጋል። ይሄ የልብ ጤና ከማሻሻልም በተጨማሪ የሰውነት ክብደትን ለመቆጣጠር ይረዳል። ሶስተኛው፣ ክብደትን መቆጣጠር ነው። ከመጠን ያለፈው ውፍረት ለደም ግፊት ዋነኛ መንስኤ ነው። ስለዚህ የሰውነት ክብደትን መመዘኛ ወይም ቦዲ ማስ ኢንዴክስን ከ25 በታች እንዲሆን መጣር ነው። አራተኛ፣ ሲጋራ የሚያጨሱ ከሆነ ሲጋራ ማጨስን ማቆም ነው። ሲጋራ የደም ስሮችን በማጥበብና በማጠንከር የደም ግፊትን ይጨምራል። ስለዚህ ሲጋራ ማቆም ለደም ግፊት ብቻ ሳይሆን ለሌላም በሽታዎች ለመከላከል ይጠቅማል። አምስተኛው የአልኮል መጠጥ ነው። ወንዶችም ሆኑ ሴቶች የአልኮል መጠንን በፍጹም ማለፍ የለባቸውም። ስድስተኛው ጭንቀትን መቆጣጠር ነው። ከፍተኛ ጭንቀት የደም ግፊትን ለጊዜው ሊጨምር ስለሚችል፣ የረጅም ጊዜ ጭንቀት ችግሩን ሊያባብስ ስለሚችል፣ ከጭንቀትና ከጭቅጭቅ ውስጥ መውጣት እጅግ በጣም አስፈላጊ ነው። እንቅልፍ መተኛት፣ የተለያዩ የመዝናኛ እንቅስቃሴዎችን ማድረግ ጭንቀትን ለመቀነስ ይጠቅማል። ሰባተኛው በቂ እንቅልፍ መተኛት ነው። በቂ እንቅልፍ አለማግኘት ወይም ደግሞ ለረጅም ጊዜ ስልክን በአልጋ ላይ ሆኖ መነካካት የደም ግፊትን ለመጨመር ይዳረጋል። ስለዚህ አብዛኛው አዋቂዎች በቀን ከ7 እስከ 9 ሰዓት መተኛት ግዴታ ነው። ስምንተኛ መደበኛ የጤና ምርመራ ማድረግ ነው። ምንም አይነት ምልክት ባይኖርም የደም ግፊት ምርመራ ማድረግ አስፈላጊ ነው። ይሄ ቀደም ብሎ ችግሩን ለማወቅና ጥንቃቄዎችን ለመውሰድ ያስችላል። ሌላኛው ክፍል ደግሞ የደም ግፊትን እንዴት በትክክል መለካት ይቻላል የሚለውን ነው የምናየው። የደም ግፊትን ከሐኪም ቤት በዘለለ ቤት ውስጥ መለካት እጅግ በጣም ጠቃሚ ነው። ይህም ደግሞ የደም ግፊት መድኃኒትን የሚወስዱ ሰዎች ህክምናው እየሰራ መሆኑን ለማወቅና ለሌሎች ደግሞ የደም ግፊት የመጋለጥ ዕድልን ለመከላከል ይረዳል። የደም ግፊትን በትክክል ለመለካት እነዚህን ህጎች እንከተል። የመጀመሪያው ትክክለኛ መሳሪያን መምረጥ ነው። ዲጂታል ወይም አውቶማቲክ መለኪያዎች ለአብዛኛዎቹ ሰዎች ለመጠቀም እጅግ በጣም ቀላል ናቸው። ክንድ ላይ የሚጠመጠሙ መለኪያዎች ከእጅ አንጓ መለኪያዎች የበለጠ ትክክል እንደሆኑ ይታመናሉ። የኩፍ መጠን ለእጃችን ውፍረት ተመጣጣኝ መሆን አለበት፣ ማለትም እጅ ላይ የሚገባው እዚህ ላይ የሚገባው መጠን ለእጃችን ውፍረት ተመጣጣኝ መሆን አለበት። በመሳሪያው ላይ ትክክለኛው የኩፍ መጠን እንዴት መምረጥ እንደሚቻል መመሪያ ስላለ እሱን በማየት መገንዘብ ይቻላል። ሁለተኛ ከመለካታችን በፊት ማድረግ የሚገቡን ጥንቃቄዎች ናቸው። ለ30 ደቂቃ ያህል ከምግብና ከካፌ መቆጠብ ነው። ሲጋራንም በፍጹም አለማጨስ። ቢያንስ ለአምስት ደቂቃ በጸጥታ መቀመጥና እረፍት መውሰድ ነው። አስቀድመን ወደ ሽንት ቤት መሄድም ያስፈልጋል። ሌላኛው ምቹ በሆነ ወንበር ላይ መቀመጥ፣ እግራችንን መሬት ላይ አስተካክለን ማስቀመጥ ወይም አለማደራረብ። መለኪያውን በምናደርግበት ጊዜ ክንዳችን ግልጽ መሆን አለበት፣ ልብስ መኖር የለበትም። ክንዳችንን በጠረጴዛ ላይ ደገፍ ማድረግ አለብን። የልብ ምትን በስነ ስርዓት በመተንፈስ ማስተካከል አለብን። ሶስተኛው የመለኪያው ሂደት ነው። በስነ ስርዓት ኩፉን እጃችን ላይ አስገብተን መጠቅለል አለብን። ባዶ ክንዳችን ላይ ጥብቅ ሳናደርግ ሳይላላም መጠቅለል አለብን። የኩፉ ጠርዝ ከክንዳችን አንድ ኢንች ከፍ ማለት አለበት። አንድ ጊዜ ብቻ ሳይሆን ሁለት ሶስት ጊዜ በተደጋጋሚ መለከት ጥቅም ያስገኛል። ሌላኛው ደግሞ በምንለካበት ሰዓት እስክሪብቶና ደስተር ይዘን ንባቦችን መመዝገብ አለብን የልብ ምቱን ሰዓቱና ቀኑ ቁጥሩን መመዝገብ አለብን። ይህ ለሐኪማችን ትክክለኛውን መረጃ ለመስጠት ይጠቅመናል። ለምሳሌ ጠዋት ከቁርስ በፊትና ማታ ከመተኛታችን በፊት መለካት ያስፈልጋል። ይህም ደግሞ የደም ግፊቱ ምን አይነት ሁኔታ ውስጥ እንዳለ ለማየት ይረዳል። ሁልጊዜ አንደኛውን ክንዳችንን ብቻ ነው መጠቀም ያለብን፣ እሱም ግራ እጃችን ቢሆን ይመረጣል። አራተኛው የልኬቱ ትርጓሜ ነው ሲስቶሊካችን 120 ዲያስቶሊካችን 80 በታች ከሆነ መደበኛ ነው። ሁለተኛ ከ120 እስከ 129 ሲስቶሊካችን ዲያስቶሊካችን ደግሞ ከ80 በታች ከሆነ ከፍ ያለ ወይም ደግሞ ትንሽ የሚያጠራጥር ነው። ይህ ደግሞ የአኗኗር ዘይቤን በማስተካከል የሚስተካከል ነው። ሌላኛው 130 እስከ 139 ሲስቶሊካችን ከ80 እስከ 89 ዲያስቶሊካችን ከሆነ ደረጃ አንድ የደም ግፊት አለብን ማለት ነው። ስለዚህ ሐኪምን ማማከር ግዴታ ነው። ይህም ደግሞ ሃይፐርቴንሽን ስቴጅ ዋን ይባላል። ሌላኛው መቶ አርባ በዘጠና ወይም ከዚያ በላይ ከሆነ ደረጃ ሁለት የደም ግፊት ይባላል። ሃይፐርቴንሽን ስቴጅ ቱ ማለት ነው። በዚህ ጊዜ አስቸኳይ የህክምና እርዳታ ያስፈልገናል። ከመቶ ሰማኒያ በመቶ ሀያ በላይ ከሆነ ደግሞ የደም ግፊት ከፍተኛ ሁኔታ ውስጥ እንዳለ ይናገራል ወይም ደግሞ ሃይፐርቴንሽን ክራይሲስ ይባላል። ወዲያውኑ የህክምና እርዳታ ያስፈልገናል። እነዚህን ነጥቦች በመከተል የደም ግፊት ንባብ በትክክል ማንበብ ይቻላል፣ ጤንነታችንንም መከታተል እንችላለን። በቤት ውስጥ የደም ግፊትን እንዴት መቆጣጠር ይቻላል የሚለውን ስናይ፣ አንደኛ የሀኪም ምክርን በአግባቡ ማዳመጥ፣ በሀኪማችን የተያዘልንን ክትትል ማድረግ፣ ለውጡን ለሀኪማችን ማሳየት፣ የሚታዘዝልንን መድኃኒት መውሰድ ህክምናውን ለማስተካከል ይረዳል። ሁለተኛ ጤናማ የአኗኗር ዘዴ መጠቀም ጤናማ አመጋገብ፣ የጨው መጠንን መገደብ፣ አትክልትና ፍራፍሬን ማብዛት፣ የእህል ዘሮችን መመገብ፣ ከስኳርና ፕሮሰስድ ከሆኑ ምግቦች መራቅ። ሌላኛው ታማሚዎች ሊኖራቸው የሚገባ ያኗኗር ሁኔታ ነው፣ አንደኛው በሽታውን አምኖ መቀበልና መረዳት ነው። የደም ግፊት በሽታ የእድሜ ልክ ህክምና የሚፈልግ በሽታ ሊሆን ይችላል። ይህንን አምኖ መቀበልና በሽታውን በደንብ መረዳት አስፈላጊ ነው። ህክምናውንና ሊከሰቱ የሚችሉ ችግሮችን ሐኪምን መጠየቅ አስፈላጊ ነው። ሁለተኛው አወንታዊ አስተሳሰብ ነው። ከበሽታ ጋር መኖር ችግር ሊኖረው ይችላል። አወንታዊ አስተሳሰብ መኖሩ ግን ከጭንቀት ለመራቅ ለጤናችን ጠቃሚ ነው። ሶስተኛው ሁሌም ቢሆን የአኗኗር ለውጦችን ማድረግ ነው። ምንም እንኳን የደም ግፊታችን ቢቀንስም ጤናማ አመጋገብና ስፖርትን፣ ሌሎች ልማዶችን መተው የለብንም። አራተኛው የቤተሰብና የጓደኛ እርዳታ ነው። የቤተሰብ አባላት ስለ የደም ግፊት በሽታና እንዴት መርዳት እንደሚችሉ ማወቅ አለባቸው። አንዳንድ ታማሚዎች ድጋፍ የሚያስፈልጋቸው ታማሚዎች አሉ። እነዚህ አይነት ታማሚዎች ከማህበረሰቡ ጋር መቀላቀል አለባቸው። አምስተኛ ከፍተኛ የደም ግፊት ምልክቶችን ማወቅ ነው። ከመቶ ሰማንያ በመቶ ሀያ የሆነ የደም ግፊት ንባብ ከሚከተሉት ምልክቶች ጋር ሲሆን፣ ከባድ የራስ ምታት፣ የደረት ህመም፣ የአተነፋፈስ ችግር፣ የእይታ መቀየር የመደንዘዝ ስሜት፣ የክንድ ወይም የእግር ድክመት። እነዚህ ምልክቶች ሲከሰቱ ወዲያ ወደ ሐኪም ቤት ሄዶ ሐኪምን ማማከር ተገቢ ነው። ስድስተኛ ለጤናችን ሁልጊዜም ቅድሚያ መስጠት ነው። ለምሳሌ ከጭንቀት መራቅ፣ በቂ እንቅልፍ ማግኘት፣ በዓመት አንድ ጊዜ የጤና ምርመራ ማድረግን አለመርሳት። ሰባተኛው የጉዞና የዕለት ዕለት እንቅስቃሴዎች ናቸው። ጉዞ ስናደርግ ወይም ከቦታ ወደ ቦታ ስንንቀሳቀስ መድኃኒትን አለመርሳት ነው። ሀኪሞችን ሳናማከር ሌሎች ባህላዊ መድኃኒቶችን ወይም ደግሞ እፃቶችን አለመጠቀም ነው። ስለዚህ በአጠቃላይ የደም ግፊት በሽታን በቤት ውስጥ ለመቆጣጠር እነዚህ ከላይ የጠቀስኩላቸውን ነገሮች ብታደርጉ መልካም ነው። በተለይ ሁልጊዜ ጤናማ አመጋገቦችን ማተኮር፣ ንቁ መሆን፣ ስፖርት መስራትና ጭንቀትን መቆጣጠር፣ ደባል ሱሶችን ማቆም፣ የደም ግፊትን በቤት ውስጥ በትክክል መለካት፣ እነዚህ በሙሉ ከበሽታው ጋር አብሮ በሰላም ለመኖር የሚያስችል ነው። ጤናችን ምትክ የለውም። ምንጊዜም ቢሆን ቅድሚያ ልንሰጠው የሚገባ ነገር ቢኖር ጤና ነው። ስለዚህ እሱን ለመጠበቅ ዛሬውኑ እርምጃ መውሰድ አለብን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሌሎችም እንዲደርስ ላይክ፣ ሼር ማድረጎትን አይርሱ። አስተያየታችሁን በኮመንት ላይ መጻፋችሁን እንዳትረሱ። ቻናላችንን ሰብስክራይብ በማድረግም የደውል ምልክቷንም ይጫነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤናችሁን ጠብቁ። ቻው።